ጤና ይስጥልን የከበረ ሰላምታችን በመላው አለሞናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እናጋራችኋለን እስከ ፕሮግራማችን ፍጻሜ ቆዩ ላይክ ሰብስክራይብ ሼር ማድረግ ዛሬም እንዳይረሳ በዚኛውም ጥንቅራችን የአንድ የሀገር ቤት መረጃን ይዘንላችኋል፣ ታደምጡታላችሁ። በአውሮፓ ትልቆቹን ክለቦች የተመለከተ ዕለታዊ መረጃዎቻችን ዛሬም እንደተጠበቁ ነው። ከዙር ጋርም በተያዘም ያገኘናቸው ሰበር መረጃዎች አሉ። ትልቆቹን የአውሮፓ ክለቦች ስናጋራችሁ በመረጃ ክፍለ ጊዜያችን ላይ ታደምጡታላችሁ። የማንቸስተር ሲቲው አለቃ ፔፕ ጋርዲዮላ ጋዜጣዊ መግለጫቸው ላይ በርካታ ነጥቦችን አንስተዋል። በተለይም ቡድናቸው ዘንድሮ ለ አውሮፓ ሻምፒየንስ ሊግ በጣም የቀረበ ደረጃ ላይ ተቀምጧል። ይህን የማስጠበቅ ዘመቻ ውስጥ ይገኛል እንመለከቷለን። ሌላኛው የአውሮፓን ትኬት ለመቁረጥ የሚደረገው ተጋድሎ ላይ እየተሳተፈ የሚገኘው ቼልሲንን በተመለከተም ወሳኝ ዕለታዊ ቡድን ዜናን ይዘናል። አሰልጣኝ እንዞ ማሬስካም የሰጡት ለየት ያለ ጋዜጣ የመግለጫ በዚኛው ጥንቅራችን አካተናል። የፕሪምየር ሊጉ ሻምፒዮን ሊቨርፑል በዚህ ሳምንት አንፊልድ ሮድ ስቴዲየም ላይ ከአርሰናል ጋር ጨዋታውን ያደርጋል። ቨርጅል ቫንዳይክ፣ ሪያን ግራቨንበርች፣ ሳላህን የተመለከቱና እንደዚሁም አንድ ክብሮ ሰንን በተመለከተ በሊቨርፑል በኩል እናጋራቸዋለን። ከዙሩን ጋርም በተያዘ በሊቨርፑል በኩል እንደዚሁ ያዝንላችሁ ተጨማሪ መረጃ አለ። ታደምጡት አላችሁ። አሰልጣኝ ማይክል አርቴታ በጋዜጣዊ መግለጫቸው ሊቨርፑል ክብር ስለሚገባው የክብር አቀባበል ልናደርግ ግድ ይለናል፣ እናደርገዋለን ብለዋል። ስላለቀሱ ተጫዋቾቻቸውን ከጋዜጠኞች ጥያቄ ሲቀርብላቸው እሳቸው ደግሞ ለየት ያለመላስ ከነኚህ ተጫዋቾች ጋር አያይዘው ሰጥተዋል። አርሰናል ከሊቨርፑል ጋር ምን አይነት ሪከርዶች አሉት በሚል ጉዳይና ከዙር ጋር በተያያዘ አርሰናል ቤት ያገኘነው ሰበር መረጃ አለ ታደምጡታላችሁ። ማንቸስተር ዩናይትድ በሩበን አሞሪ ስር እየተመራ ለፍጻሜ ደርሷል። ሩበን አሞሪ በአውሮፓ ሻምፒዮንስ ሊግ ስፖርቲንግ ሊዝበንን ይዘው ተጫወቱ። ዩናይትድ ሲመጡ አንድ እርከን ወርደውም ከዩናይትድ ጋር በኤሮፕ ሊግ እየተጫወቱ ነው። በሁለቱም መድረክ በዚህ ዓመት አልተሸነፉም። ቡድኑን ለፍጻሜ ያደርሰውታል። ከማንቸስተር ዩናይትድ ጋር በተያዘ የባርሴሎናን ታዳጊ ለማምጣት የሚደረገው ጥረት እንደዚሁም ሁለት የፕሪሚየር ሊጉን ባለልምድ ተጫዋቾች ወደ ቡድኑ ማምጣት ሂደትን በተመለከተና ድርድር እያደረጉ ስላሉበት አንድ ዝውውር እንደዚሁ የምናጋራችሁ መረጃ ይኖራል። ዛሬ የሰበር መረጃችን ሪያል ማድሪድ እና ፓሪስ ሴንት ዠርሜን ቤት ነው ያለው። ውድ ቤተሰቦቻችን፣ ሌሎች ለእናንተ ውድ አድማጮቻችን በዚህ ሰዓት ብትሰሟቸው ብለን የመረጥናቸው ናቸው። ለየት ለየት ያሉ ስፖርታዊ ጥንቅሮቻችን ተካተዋል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን አበረታቱን። ለሐሳብ አስተየታችሁ ግን ወደ ቤተሰቦቻችን አስቀድመን ከልብ ልናመሰግን እንወዳለን። ሐሳብ አስተየታችሁን ጻፉልን። እኛን ማግኘት ካሻችሁ የምትገኙበትን አድራሻ ብታስቀምጡልን፣ በዛኛ ደግሞ መልእክት እንልካለን። እኛን በቀጥታ በዛ መንገድ ታገኙናላችሁ። ሀገራዊ ጉዳይ እናስቀድም። በኢትዮጵያ ፕሪምየር ሊግ 28ኛ ሳምንት መርሃ ግብር ባህር ዳር ከተማ ከኢትዮጵያ መድን ጋር ያደረጉትን ጨዋታ ሁለት ለአንድ በሆነ ውጤት ድል አድርገዋል። ቀዳሚ የሆኑት ኢትዮጵያ መድኖች ነበሩ። ረመዳን ዩሱፍ ባስቆጠረው ግብ መሪ ነበሩ። ከዛ በኋላ ላይ ግን ከረፍት በኋላ ሙጂብ ቃሲን 51ኛው ደቂቃ ላይ፣ ሄኖክ ይበልጣል 93ኛው ደቂቃም የባህር ዳር ከተማን ሁለት የማሸነፊያ ግቦች ማስቆጠር ችለዋል። ባህር ዳር ከተማ ሶስተኛ ተከታታይ ድሉን ነው እንደዚሁ ማሳካት የቻለው። የሊጉ መሪ ኢትዮጵያ መድን ከሶስት ተከታታይ ጨዋታ ድል በኋላ ተሸንፈዋል። ባህር ዳር ከተማ ማሸነፉን ተከትሎ የኢትዮጵያ መድን ያለውን የነጥብ ልዩነት ወደ ስምንት ማጥበብ ችሏል። ሁለቱ ክለቦች በስምንት ነጥብ ልዩነት፣ መድህን በሃምሳ አራት ነጥብ አንደኛ፣ ባህር ዳር ከተማ በአርባ ስድስት ነጥብ ሁለተኛ መጥቷል። ቀጣይ በ29ኛ ሳምንት የኢትዮጵያ ፕሪሚየር ሊግ እነኚህ ሁለት ክለቦች ፋሲል ከነማ ከኢትዮጵያ መድን ማክሰኞ፣ ረቡዕ ኢትዮጵያ ንግድ ባንክ ከባህር ዳር ከተማ ቀጣይ ሳምንት የሚደረጉ የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ናቸው። ከባህር ማዶ ስፖርታዊ ጥንቅራችን የሰሞኑን አነጋጋሪ አልቢትርን በተመለከተ የፋ በሰጠው ምላሽ እንጀምር። ኢንተር ሚላን ከባርሴሎና ያጫወቱት የመሃል ሜዳ ዳኛ ሲመንዝ ማርሲናክ በተመለከተ አወዳደሩ አካል ምላሽ ሰጥቷል። ባርሴሎና በሰሞኑ በነበረው ጨዋታ ላይ በተለይም በሰልጣኝ ሃንስ ፍሊክ በኩል 50 50 ኳሶች ላይ ውሳኔዎች ለኢንተር ነበር ሲሉ፣ እነዚሁም እነ ፔድሪ ምርመራ ይደረግባቸዋለም ሲባል ነበረ። ይህ የፋ እንዲሁ በደፈ ነው ጠቅለል ያለ ነገር ሰጥቷል። ይሄም አልቢትሩ ላይ ምንም ያገኘውባቸው ጥፋት የለም ብሏል። የሻምፒዮንስ ሊግ ፍጻሜ ጨዋታን ይዳኛሉ ተብለው ቅድመ ግምት ተሰጥቷቸው የነበሩት ፈረንሳዊ አልቢትር ክሌመንት ቱርፒን ነበሩ። ነገር ግን ፓረሰን ጀርሜን ለፍጻሜ ማለፉን ተከትሎም የፈረንሳይ ክለብ ስለሚጫወት አይዳኙም። በመሆኑም የሞኒኮን የፍጻሜ ጨዋታ ፖላንዳዊ ዳኛ ሲመን ማርሲናክ የሚላንና የባርሳን ጨዋታ የዳኙት አልቢትር ማለት ነው ይህንን ጨዋታ ይመሩታል ተብሎ ይጠበቃል። እኚህ ዳኛ ለፍጻሜ ጨዋታ እንግዳ አይደሉም። የ2024 የካታር ዓለም ዋንጫን የመሩ ናቸው። እስካሁን በአጠቃላይ በእግር ኳስ ሕይወታቸው 674 ጨዋታ መርተው 2744 ቢጫ ካርድ፣ 81 ቀይ ካርድ እንደዚሁ ለተጫዋቾች በአጠቃላይ አስመልክተዋል። 286 ፍጹም ቅጣት በቶ የሰጡ ሲሆን ባርሴሎና 287ኛውን ከልክለውኛል ብለው ነበረ ከሰሞኑ ቅሬታም ሲያቀርቡባቸው የነበረው ሰበሩ ዜና ዣቪ አሎንሶ በስተመጨረሻም ከባየር ሌቨርፑሰን መሰናበቱ ተረጋግጧል። ወደ ቤተሰቦቻችን ስፔን አሰልጣኝ ዣቪ አሎንሶ በውድድር ዘመኑ መጨረሻም ከባየር ሌቨርፑሰን ጋር እንደሚለያይ ከጥቂት ደቂቃዎች በፊት በሰጠው ጋዜጣዊ መግለጫ በራሱ አንደበት ተረጋገጠ። ስለዚህ በሩመር ደረጃ እኛ ስናደርሳቸው የነበረው ከጫፍ ደርሷል፣ ተቃርቧል ሲባል የነበረው ነገር አብቅቶለት አሁን እውን ሆኗል። አሰልጣኝ ዣቪ አሎንሶ ባለፈው ዓመት ባየር ሌቨርኩሰን እየመራ ምንም ጨዋታ ሳይሸነፍ ቡንደስ ሊጋን ያሳካ ወርቃማ ታሪክ የጻፈ አሰልጣኝ ነው። ቡንደስሊጋን ያለምንም ሽንፈት ያሳካ፣ ዩሮፓ ሊግ ለፍጻሜ የደረሰ 51 ጨዋታ ሳይሸነፍ የተጓዘ የጀርመን ዲኤፍቤ ፖካለን ዋንጫ ያሳካ አሰልጣኝ ዣቪ አሎንሶ በቀጣይ ውድድር ዓመት የሪያል ማድሪድም አሰልጣኝ ይሆናል ተብሎ ይጠበቃል። የተረጋገጠው ነገር ግን በሰበር ዛሬ አሰልጣኝ ዣቪ አሎንሶ ከባየር ሌቨርኩሰን ጋር ተለያይቷል። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቾሎቲን በኃላፊነት ለመሾም ከስምነት መድረሳቸው ይታወቃል። በሰሞኑ በእንግሊዝ በነበረ ዝግ ስብሰባ ነበረ ይህ ነገር የተረጋገጠ። ውድ ቤተሰቦቻችን፣ ሀገሪቱ እግር ኳስ ፌዴሬሽን በሚቀጥለው ሳምንት መጨረሻ ካርሎ አንቾሎቲን የብሔራዊ ቡድኑ አሰልጣኝ አድርጎ መሾሙን ያሳውቃል ተብሎ ይጠበቃል። አሰልጣኝ ካርሎ አንቾሎቲ በቀጣይ ሰኔ ወር የብራዚል ብሔራዊ ቡድን የሚያደርጋቸውን ጨዋታዎች ይመራሉ ተብሎ ይጠበቃል። ብራዚል በቀጣይ ሰኔ ወር ኢኳዶር እና ፓራጓይ ጋር ወሳኝ የዓለም ዋንጫ ማጣሪያ ጨዋታ ሲኖራት ይህንን ጨዋታም የሚመሩት አሰልጣኝ ካርሎ አንቾሎቲ ካርሊቶ ይሆናሉ ማለት ነው። ሪያል ማድሪድ ከባርሴሎና በዚህ ሳምንት የኤልክላሲኮ ክላሲኮ ጨዋታ ይደረጋል። አርዳጉለር ጨዋታውን በቋሚነት እንደሚጀምር ተረጋግጧሉ ቤተሰቦቻችን ከሰሞኑ እያሳየ በሚገኘው ምርጥ ብቃቱ ምክንያት በቋሚነት የኤል ክላሲኮን ጨዋታ ይጀምራል። እንደዚሁም የዣቤ አሎንሶ ወደ ሪያል ማድሪድ መምጣት እውን ሊሆን ከጫፍ መድረሱን ተከትሎም በሪያል ማድሪድ የመቆየቱ ነገር አሁን እርግጥ እየሆነ መጥተዋል። ምክንያቱም እሱ የሚወደውና የሚያደንቀው አሰልጣኝ እንግዲህ በሪያል ማድሪድ ይሾማል ማለት ነው። አሰልጣኙም ወደ ባየር ሌቨርኩሰን ሊያመጣው ሲጥር እንደነበረ የሚዘነጋ አይደለም። በባርሴሎና በኩል በቀጣይ ክረምት ወደ ቡድኖቻቸው ሊያመጡ ከሚፈልጓቸው ተከላካዮች አንደኛው የቀይ መስመር ተከላካይ ነው። በዲንዝል ዶምፍሪስ ብቃት ባርሴሎናዎች ተደመዋል ነው የተባለው። ተጫዋቹ ኢንተር ሚላን ከባርሴሎና በነበራቸው ጨዋታ ላይ በተቆጠሩ ግቦች ላይ ወሳኝ ሚና ነበረው በጨዋታዎች ላይ ሶስት አሲስት ሁለት ግቦችን ማስቆጠረም ችሎ ነበረ። ዴንዚል ዶምፍሪስን ማግኘት ከቻሉ ይሞክራሉ፣ ካልሆነ ግን ጀሬሜ ፌሬፖንግ ተመሳይ አይነት ወይም ተቀራራቢ አይነት ፕሮፋይል አለው በሚል በባርሴሎና መለመዎች ታይቷል። እናም በቀጣይ ክረምት ላይ በባርሴሎና በኩል ዴንዚል ዶምፍሪስ አሊያም ደግሞ ጀሬሜ ፌሬፖንግን ወደ ቡድን የማምጣት ፍላጎት አላቸው። በቀጣይ በኤል ክላሲኮ ጨዋታ በባርሴሎና በኩል ደግሞ ሶስቱም የፊት መስመር ተጫዋቾች በቋሚነት እንደሚጀምሩ ተረጋግጧል። ሮቤርት ሌዋንዶስኪ ከጉዳት ተመልሷል። ላሚን ያማል እና ራፊኒያ እንደተጠበቁ ናቸው። ሶስቱ የፊት መስመር ተጫዋቾች በኤል ክላሲኮ ጨዋታ ላይ ቋሚ ሆነው እንደሚጀምሩም ነው ማርካ ያስነበበው። የፈረንሳዩ ቱጃር ክለብ ፓሪስ ሴን ዠርሜን በሻምፒዮንስ ሊግ ፍጻሜ ጨዋታ ወቅት የክለቡ ሰራተኞች ወደ ሙኒክ እንዲያቀኑ መፍቀዱ ገልጿል። የክለቡ ፕሬዚደንት ናስር አል ኸሊፊ በፍጻሜ ጨዋታ ወቅት የክለቡ ሰራተኞች ሙኒክ ሄደው እንዲታደሙ ትኬቶች አበርክተዋል። ይህንም ተከትሎ 600 የክለቡ ሰራተኞች ወደ ጀርመን ሙኒክ በማቅናት ጨዋታውን እንደሚታደሙ ተረጋግጧል። በተጨማሪም ቡድኑ የሚያገኘው ጉርሻ ለሰራተኞችም እንደሚሰጥ ፕሬዚዳንት ናስር አልከሌፍ ያረጋግጧል። ፔስጂ የፍጻሜ ጨዋታውን ቅዳሜ ግንቦት 23 2017 ዓ ም ሙኒክ አሊያንዝ አሬና ስቴዲየም ከኢንተር ሚላን ጋር እንደሚያደርግ ይታወቃልና በዚህ ሂደት ላይ ነው እንግዲህ በርካቶች እንዲሳተፉ ናስር አል ካላፊ ከራሳቸው ኪስ ትኬት የቆረጡት። ባየርንና እና ፍሎሪያን ቪርትዝ መካከል የግል ጥቅማጥቅም ችግር የለም ተብሏል። በዋነኝነት ተጫዋቹን ለማምጣት ከባየር ሌቨርኩሰን በሚደረገው ጥረት ላይ የ100 ሚሊዮን ዩሮ ጥያቄ በባየር ሌቨርኩሰን በኩል ሊቀርብ ይችላል። አሊያም ደግሞ ሪያል ማድሪድ ተጫዋቹ ላይ ፍላጎት ካለውና ዣቪ አሎንሶ የእቅዱ አካል ነው ብሎ ካመነበት ወደ ሪያል ማድሪድ ሊያስኮበል ይችላል ተብሎ ይጠበቃል። እስከዚህ ሰዓት ግን በነበሩ ውይይቶች በተለይም ከተጫዋቹ ቅርብ ሰዎች ጋር ባደረጉት ውይይት ከወኪሉም ጋር ጭምር ማለት ነው። ባየር ሞኒኮሽ ለስምነት እንደተቃረቡ ነበር እየተዘገበ የሚገኘው መቶ ሚሊዮን ኖ ዩሮና ሪያል ማድሪድ ከባየር ሞኒክ ፊት መቆማቸውን ነው ማርካ እያስነበበው። የጣሊያን ሴርኤ የ2024/25 የውድድር ዘመን የወራ ሚያዚያ የወሩ ምርጥ አሰልጣኝ ይፋ ተደርጓል። በዚህ መሰረት የኮሞ ዋና አሰልጣኝ ሴስክ ፋብሬጋስ የሴርኤ የወሩ ምርጥ አሰልጣኝ በመባል መመረጥ ችሏል። አሰልጣኝ ሴስክ ፋብሪጋስ በወሩ ኮሞን እየመራ ያደረጋቸውን አራት የሊግ ጨዋታዎች በአሸናፊነት ማጠናቀቅ ችሏል። ኮሞ በሊጉ 45 ነጥቦችን በመሰብሰብ 11ኛ ደረጃ ላይ ሲገኝ፣ በዘንድሮ ውድድር ዓመትም በጣሊያን ሴሬ እንደሚቆይ ተረጋግጧል። ሴስክ ፋብሪጋስ ዣቪ አሎንሶ ከባየር ሌቨርፑሰን መልቀቁን ተከትሎ የእሱኑ ቦታ እንዲተካ ቁጥር አንድ ኢላማም በባየር ሌቨርፑሰን በኩል መመረጡን አስቀድመን ነግረናችሁ ነበረ። ውድ ቤተሰቦቻችን ቃለ ስፖርት ዩቲዩብ ቻናል ላይ ናችሁ። ከሀገር ቤት እስከ ባህርማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋረናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪምየር ሊግ ብቻ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮች እንሻገር። ከቃለ ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። ዌስትሃም ዩናይትድ በዓመቱ መጨረሻም ከበርካታ ተጫዋቾቹ ጋር እንደሚለያይ ይፋ አድርጓል። ዌስትሃም ዩናይትድ ይፋ ባደረገው መረጃ መሰረት የአሮን ክሪሽዌል፣ ሉካስ ፋቢያንስኪ፣ ቭላድሚር ኩፋል እና ዳኒ ኢንግስ ኮንትራት እንደማራዝም አረጋግጧል። ይህንም ተከትሎ ሁሉም ተጫዋቾች በዚህ ክረምት ውላቸው ሲጠናቀቅ ክለቡን በነፃ ሲለቁም መዳረሻቸውም የሳውዲ ፕሮሊግ ይሆናል ተብሎ ይጠበቃል። የሳውዲ ፕሮሊግ ክለቦችም እነኝን ተጫዋቾች ለማሳመን ጥረት እያደረጉም ነው ተብሏል። ዌስትሃም የአራቱንም ተጫዋቾችን ኮንትራት አላራዝምም ብለዋል። ክርስቲያን ሮሜሮ በኢሮፕ ሊግ የግማሽ ፍጻሜ ሁለተኛ ዙር ጨዋታ ክለቡ ከቦዶ ጊልሜት ጋር በነበረው ጨዋታ ማለት ነው፣ ሁለት ትልልቅ የገበደሎችን ፈጥሯል። በዚህ ሳምንት በነበሩት ሁለት የኢሮፕ ሊግ ጨዋታ በርካታ የገበደለን የፈጠረ ተጫዋች እሱ ነው። ሁስኮርድ በፊት ገጹ ላይም ይዞት ወጥቷል። ይህን ተጫዋችም የስፔን ክለቦች ይግላቸው ለማድረግ ፍላጎት እንዳላቸው እየተገለጸም ይገኛል። የብራይተኑ አማካይ ካርሎስ ባሌባ እንደ በርካታ ክለቦች የሚፈለገው ተጫዋች ማለት ነው። ዌስትሃም ላይ ያስቆጠራት ጎል የኤፕሪል ወር የወሩ ምርጥ ግብ ተብላ ተመርጣለታለች። ከዚህ ተጫዋች ጋር በተያያዘ ይህን የአማካይ ስፍራ ተጫዋች በቀጣይ ክረምት የግላቸው ለማድረግ እንደ ማንቸስተር ሲቲ፣ አርሰናልና ሌሎች ትልልቅ የፕሪሚየር ሊግ ክለቦች ፍላጎት እንዳላቸው ይታወቃል። ከመቶ ሚሊዮን በላይ ደግሞ በዚህ ተጫዋች ዝውውር ላይ ብራይተን ኤንድ ሆቭ አልቢዮኖች ይፈልጋሉ። ሌላው የእንግሊዝ ፕሪሚየር ሊግ የ2425 የውድድር ዘመን የወራሚያ የወሩ ምርጥ አሰልጣኝ የሚፋ ተደርጓል። በዚህ መሰረት የወልብሱ ዋና አሰልጣኝ ቪቶር ፔሬራ የፕሪሚየር ሊግ የወሩ ምርጥ አሰልጣኝ በመሆን በአብላጫ ድምፅ መመረጥ ችለዋል። አሰልጣኝ ቪቶር ፔሬራ ወልብስን እየመሩ በወሩ ያደረጓቸውን አምስት የፕሪሚየር ሊግ ጨዋታ አምስቱንም አሸንፏል። ማግኘት ከሚጠበቅባቸው 15 ነጥብ 15ቱንም አሳክተዋል። አስቀድሞም የታወቀ ነበር ነገር ነበር የሳቸው አሸናፊነት። እናም ቪቶር ፔሬራም የእንግሊዝ ፕሪምየር ሊግ የኤፕሪል ወር የወሩ ምርጥ አሰልጣኝ በመባል መመረጥ ችለዋል። ክሪስታል ፓላሶች ጆ ዊሎክን ከኒውካስል ዩናይትድ ለማስፈረም ፍላጎት አላቸው ተብሏል። ጆ ዊሎክ ከአርሰናል ኒውካስል ዩናይትድን ከተቀላቀለ በኋላ በቂ የመጫወቻ እድልን እያገኘ አይደለም። በተለይ እንደ አሌክሳንደር ኢሳክ አይነት እና እነ ካሉም ዊልሰንን እየተጠቀሙ ነው አልፎ አልፎ። እናም በኤዲ ሀውሰር ቁጥራ እንደ ተመራጭ ሊሆን አልቻለም። ተጫዋቹም በቀጣይ መጫወቻ ጊዜን ይፈልጋልና የ25 ዓመቱ የፊት መስመር አጥቂ ለብሔራዊ ቡድን ጥሪ ይደረግለት ዘንድ ራሱን ለማሳየት ክለብ ይፈልጋል። ክሪስታል ፓላቶችም ተጫዋቹን ለማስፈረም ከየትኛውም ክለብ በተሻለ ስራዎችን እየሰሩ ነው። የጆ ዊሎክ መዳረሻም ክሪስታል ፓላስ ነው፣ ይለናል የስካይ ስፖርት ዘገባ። የማንቸስተር ሲቲው ዋና አሰልጣኝ ፔፕ ጋርዲዮላ የአውሮፓ ሻምፒዮንስ ሊግ ተሳትፎውን ቦታ በተመለከተ ሀሳባቸውን አጋርተዋል። የተሳትፎው ቦታ በእጃችን ነው ብለዋል። ሶስት ጨዋታዎችን ካሸነፍን ወደ ሻምፒዮንስ ሊግ ውድድር እናመራለን፣ ሁሉም በእጃችን ነው ብለዋል አሰልጣኝ ፔፕ ጋርዲዮላ። ኤርሊንግ ሃላንድ ለጨዋታ ዝግጁ መሆኑን ያረጋገጡ አሰልጣኝ ፔፕ ጋርዲዮላ በቋሚነት መጀመር አለመጀመሩን ግን እስካሁን አልወሰንም ሲሉ ተደምጠዋል። ቡድናቸው በፕሪሚየር ሊጉ ሶስተኛ ደረጃ ላይ ይገኛል። ሁሉንም ነገር በራሳቸው መወሰን ይችላሉ። ማንቸስተር ሲቲዎች የማንንም ውጤት ሳይጠብቁ ግን ሶስቱንም ጨዋታ ማሸነፍ ይጠበቅባቸዋል እና በዛ ላይ ደግሞ አርሰናል በዚህ ሳምንት ከሊቨርፑል ጋር ነው ጨዋታ የሚያደርገው። ምናልባት ሌላ አርሰናል ጫና የሚፈጥሩበትና የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ በሚያደርጉት ጥረት ላይ ጥሩ አጋጣሚም ሊፈጥርላቸው ይችላል ተብሎ ይጠበቃል። ኒካስል ዩናይትድ ጋር ትልቅ ጨዋታ አለበት። የማሬስካው ቡድን ቼልሲ ከኒካስል ዩናይትድ ጋር ስንጫወትም ትልቅ ጨዋታ ነው። እናም ከፎረስትም እንደዚያው ትልቅ ጨዋታ ይሆናል። አሁን በሊጉ ቀሪ ሶስት ጨዋታ አሉን። ሶስቱም ትልቅ ጨዋታ ናቸው ለሶስቱም መነሳሻ የሆነን ዘንድ እሁድ በጣም ወሳኙን ነገር እናደርጋለን ብለዋል። ሁለት ቀናት አሉ አርብና ቅዳሜ። ተጫዋች ትኩረታቸው በኒካስል ጨዋታ ነው። ምክንያቱም የቀርን ጨዋታ ለእኛ የውድድር ዓመቱ የመጨረሻ ጨዋታ ናቸው ብለን የምናስበው ስለዚህ፣ ያንን ነገር ሁሉንም ነገር ሰተን እንፋለማለን ብለዋል። ዋንጫውን ማሳካት የሚችል ፍጹም የሆነ አማካኝ ክፍልም አለ ብለዋል። በኮንፈረንስ ሊጉም የቀሩን ሶስት ጨዋታዎች ለማሸነፍ እንሞክራለን። ቶፕ ፋይቭ ለመጨረስ ስንት ነጥብ እንደሚያስፈልገን አናውቅም ምክንያቱም በሌሎች ውጤቶች ላይ የተመሰረተ ስለሆነ ብለዋል። እኛ በራሳችን ጨዋታ ላይ መተኮርና ሶስቱንም ጨዋታ ላይ ማሸነፍ መሞከር አለብን። ትኩረታችን እሱ ላይ መሆን አለበት ብለዋል አሰልጣኝ ኤንዞ ማሬስካ። ቡድናቸውም በዚህ ሳምንት ከኒካስል ዩናይትድ ቀጥሎ ከማንቸስተር ኖቲንግሃም ፎርስ በጣም ከባድ ተፋላሚዎች ይጠብቁታል። ለክብር ለአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ የሚደረጉ ጨዋታዎች ናቸው የሚጠብቁት። ነኝን ጨዋታ አሸንፈን ትኬቱን እንቆርጣለን እያሉ ነው። ጆሽ አቺ ፖንግ ደግሞ በቼልሲ መቆየትን እሻለው ብሏል። ክለቡን ይለቃል ተብሎ የሚጠበቀው ጆሽ አቺ ፖንግ ለቦታ ይታገላለው፣ ዋነኛ ፍላጎቴ በዚህ ክለብ መቆየት ነው። ጫማ መስቀል የምፈልገውን በቼልሲ ነው ብሏል። ግን ቀጣይ የውድድር ዓመት ከቼልሲ ጋር የመቆየቱ ነገር እርግጥ ካልሆኑ ተጫዋቾች ውስጥ አንደኛው ነው። የሊቨርፑል አምበል ቨርጅል ቫንዳይክ በሁዱ ጨዋታ ላይ የሚሰለፍ ከሆነ ሶስት መቶኛ የፕሪምየር ሊግ ጨዋታ ይሆንለታል ይህም ከጆርጅ ቦአቲንግ ከዴኒስ ቤርካም እና ኤድዋርድ ቫንደርሳርግ በመቀጠል በርካታ የፕሪሜር ሊግ ጨዋታን ያደረገ አራተኛው ሆላንዳይ ተጫዋች መሆን ይችላል። ሶስት መቶኛ ጨዋታው ሲሆን ማለት ነው። ጆርጅ ቦአቲንግ 384 ጨዋታ፣ ዴኒስ ቤርካም 315 ጨዋታ፣ ኤድዩር ቫንደርሳን 313 ጨዋታ ተጫውቷልና። ቀጣሚ የሁለት ዓመት ኮንትራት ስለፈረመ በሚያደርጋቸው ጨዋታዎች ላይ የጆርጅ ቦዋቲንግን ላያልፍ ይችላል እንጂ የቤርካምና የኤዱር ቫንደርሳን ሪካርድ የማለፍ እድሉ ከፍተኛ ነው። የተጫዋች ምክንያቱም በሊቨርፑል ቋሚ 11 ውስጥ በየጊዜው ከሚገኙ ተጫዋቾች አንደኛው ስለሆነ ባየር ሞኒክ ነበረ ሪያን ግራቨንበርችን ለሊቨርፑል የሸጠላቸው። አሁን ግን ባየር ሞኒክ ቤት በተጫዋቹ ሽያጭ እንግዲህ ደስተኛ እንዳልሆኑ ተዘግበዋል። በተለይም በሊቨርፑል እያሳየ በሚገኘው ብቃት ባየር ሞኒኮች ስህተት እንደሰሩ አምነዋል። ባየር ሞኒኮች ሪያን ግራቨንበርችን ለሊቨርፑል ከሸጡ በኋላ የፉልሃሙን ጆዋፓሊናን በ51 ሚሊዮን ዩሮ ነበር የገዙትና ግራቨንበርች እንደ ሊቨርፑል ክለብ ላለ መጫወቱን ተከትሎ እሱን መሸጥ ስህተት እንደነበረና አሁን በተጫዋቹ ብቃት ደስተኛ መሆናቸው ተዘግቧል። አሁን ደግሞ ሪያን ግራቨንበርች ወኪሉ ከትልቁ ክለብ ሪያል ማድሪድ ጋር ስሙን እያያያዘ እንደነበረ ከሰሞኑ ይነገራል። እናም ባየር ሞኒኮች በሪያን ግራቨንበር ሽያጭ ደስተኛ እንዳልሆኑ ተዘግበዋል። ሞሐመድ ሳላህ በአውሮፓም ከሚገኙ የዘንድሮ ከፍተኛ ግብ አስቆጣሪ ውስጥ አንደኛው ነው። በዚህ ሳምንት ደግሞ በርካታ ግብ ካስቆጠረባቸው ክለቦች ከአርሰናል ጋር ጨዋታውን ያደርጋል። ሳላህ በአርሰናል ላይ በእንግሊዝ ፕሪሚየር ሊግ ብቻ 11 ጎሎችን ያስቆጠረ ሲሆን ከሱ በላይ ጎል ከነኚህ በላይ ጎል ያስቆጠረባቸው ክለቦች ማንቸስተር ዩናይትድ 13፣ ቶትናም 12፣ ቀጥሎ ሶስተኛው ቡድን 11 አርሰናል ነው። በሊጉ የመጀመሪያ ጎሉን የሚያስቆጥረው በቼልሲ በሚጫወትበት ጊዜ 24 6 ለ0 ባሸነፉበት ጨዋታ ላይ ነበረ። እናም ይህ ተጫዋች አሁንም በአርሰናል ላይ ግብ የማስቆጠር ነጻሬው ከፍ ያለ ነው እና ምናልባት በእሁዱ ጨዋታ ላይ በትልቁ የሚጠበቀውም ተጫዋች ነው ሊቨርፑል ባለፈው ሳምንት በቼልሲ 3 ለ1 መሸነፉ ይታወሳል እና ሻምፒዮን መሆናቸውን አረጋግጠው ሁለት ተከታታይ ጨዋታ በፕሪሜር ሊግ የተሸነፉ ክለቦች ሁለት ናቸው። የሰሜን ለንደኑ ክለብ አርሰናል 9798፣ የምዕራብ ለንደኑ ክለብ ቼልሲ 2056 የውድድር ዓመት የፕሪሜር ሊግ ዋንጫ ባሳኩም ሁለት ተከታታይ ጨዋታ ሽንፈት ገጥሟቸዋል። ሊቨርፑል በቼልሲ ተሸንፏል። በአርሰናል የሚሸነፍ ከሆነ የሁለቱን መጥፎ ሪካርድም እንደዚሁ ሊጋራ ይችላል። ሊቨርፑል ከአርሰናል ጋር በሜዳው ባደረጋቸው ያለፉት አስራአራት ጨዋታም ምንም ሽንፈት አልደረሰባቸውም ሰባት ጨዋታዎች እንድል ሲያደርጉ በቀሪ ሰባት ጨዋታ ደሟቻ ተለያይተዋል በሜዳው ለመጨረሻ ጊዜ በአርሰናል የተሸነፈው በ2012 2 ለ0 በሆነ ውጤት ነበረ አንፊልድ ሮድ ላይ ሊቨርፑል አርሰናልን ሲገጠመም የተሻለ ቡድን ነው አልሂላል ዳርዊን ኑኔዝን ለዓለም ክለቦች ዋንጫ እንዲጫወት ለማድረግ የዝውውር መስኮቱ በሰኔ አንድ እንደተከፈተ ኡራጋውን አጥቂ ለማስፈረም ስራዎችን እየሰሩ ነው ተብሏል። ኤያን ዶይል በፊት ገጹ ላይ ይዞት በወጣው መረጃ መሰረት ይህ ተጫዋች በሊቨርፑል በቋሚነት ቀጣይ ክረምት ይለቃል። አሁን ታዲያ በርካታ ያሉ ፈላጊዎች ያሉት ከወደ ላቲንና ከሳውዲ አረቢያ አካባቢ ነው። ተጫዋቹ በግሉ መዳረሻውን አልመረጠም። አልሂላል የሳውዲ ትልቁ ክለብ ግን ይህን ተጫዋች ለዓለም ክለቦች ዋንጫ እንዲሳተፍ መፈለጉን ተከትሎ በሰኔ አንድ የመጀመሪያ ቀን ጀምሮ ተጫዋቹን ለማስፈረም እንቅስቃሴ እንደሚያደርግ ተረጋግጧል። አሰልጣኝ ማይክል አርቴታም ከእሁዱ ጨዋታ በፊት ጋዜጣዊ መግለጫ ሰጥተዋል። ውድ ቤተሰቦቻችን ከጋዜጠኞች ጋር የነበራቸውን ቆይታ አጠር አድርገን እናደርሳችሁ። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ቡድናቸው የአውሮፓ ሻምፒዮንስ ሊግ ውድድር ምርጡ ቡድን ነው። ይሄንን ያለምንም ጥርጥር መናገር ይችላለውኝ፣ ያለ ጥርጥርኛ በዚህ ዓመት የሻምፒዮንስ ሊግ ምርጥ ቡድንን ያሉት አሰልጣኝ ማይክል አርቴታ ጨዋታዎች እና ቁጥሮችን መመልከት ይቻላል፣ ግልጽ ነው ሲሉ ማይክል አርቴታ ማረጋገጫ ለሚፈልጉት ቁጥሮችና ጨዋታውን ተመልከቱት ብለዋል። ከሻምፒዮንስ ሊግ ስንብት በኋላ መልበሻ ቤት ውስጥ ሲያለቅሱ የነበሩ ተጫዋቾች እንዴት ናቸው ተብሎ የተጠየቁት ማይክል አርቴታም ተረጋግተዋል ብለዋል። ከጨዋታው በኋላ ተጫዋቾች አዝነው ሲያለቅሱ እንደነበር ያረጋገጡት አርቴታ ነገሮች በቶሎ ተረጋግተዋል፣ በጣም ስሜታዊ ቅጽበትም ነበር ብለዋል። ልክ ከጨዋታው መጠናቀቅ በኋላ በጋዜጣዊ መግለጫም ጭምር እሳቸው ይህንን ነገር አረጋግጠውት ነበር በርካታ ተጫዋቾች በመልበሻ ክፍል ሲያለቅሱ እንደነበረ የሰሜን ለንደኑ ክለብ አርሰናል በቀጣይ የሊግ መርሃ ግብርም ለሊጉ አሸናፊ ሊቨርፑል የክብር አቀባበል እንደሚያደርግ ይፋ ካደረገ በኋላ የመድፈኞቹ ዋና አሰልጣኝ ማይከል አርቴታም ቡድናቸው ለሊቨርፑል አቀባበል እንደሚያደርግ አረጋግጠዋል። ባለፈው ሳምንት ምዕራብ ለንደኑ ክለብ ቼልሲ በተመሳይ ሊቨርፑል የክብር አቀባበል ማድረጉ አይዘነጋም። ሊቨርፑል ዋንጫ ማሸነፉን ተከትሎ ከአርሰናል በተጨማሪ እንደ ብራይተን ና ክሪስታል ፓላስም ያደርጉለታል ተብሎ ይጠበቃል። አሰልጣኝ ማይክል አርቴታ ይህን የክብር አቀባበል የምናደርገው ሊቨርፑል ስለሚገባው ነው ብለዋል። ዓመቱን ሙሉ በወጥነት ተጫውተዋል፣ ጥሩ ነገሮችን አሳይተዋል፣ እናም የሚገባቸውን ዋንጫ ስተዋል። በሚያስፈልገው ሰዓት የሚያስፈልገው ቦታ ላይ የተገኘም ብለዋል። ምክንያቱም የእሳቸው ቡድን ላለፉት ሁለት ዓመታት ከዚህ በላይ ነጥብ ሰብስቦ የፕሪሚየር ሊግ ዋንጫ አላነሳም ነበረ። ሊቨርፑል ግን በትክክለኛው ሰዓት የተገኘ ቡድን ነው ብለውታል። አርሰናል ከሊቨርፑል ጋር ባደረጋቸው ያለፉት አምስት የፕሪሚየር ሊግ ጨዋታ ምንም ሽንፈት አልደረሰበትም። ሁለት ጨዋታ ሲያሸንፍ በሶስት ጨዋታ ደሟቻ ተለያይተዋል። 2007 እስከ 2011 ድረስ ባደረጋቸው ስምንት የፕሪሚየር ሊግ ጨዋታ አርሰናል በሊቨርፑል ሳይሸነፍ የቆየበት ረጅሙ ጊዜ ነው። አሁን ደግሞ ያለፉትን አምስት ጨዋታ ደርሷል። ያኔውን ሪከርድ ለመጋራት ተጨማሪ ሶስት ጨዋታዎች ያስፈልጉታል። የአርሰናሉ ተጫዋች ቡካዮ ሳካም ከሊቨርፑል ጋር ባረጋቸው ያለፉት አምስት የፕሪሚየር ሊግ ጨዋታ አራት ጎሎችን ሊቨርፑል ያስቆጠረ ሲሆን አራቱም ጎሎች ያስቆጠረው በኤምሬትስ ስቴዲየም ነበረ። ምናልባት በሳካ በኩል በአንፊልድ ሮድ ጎል የሚያስቆጥርበት ጨዋታ ሲሆናል ወይ የሚጠበቅ ነው። የሚሆነው ያው ሊቨርፑል ለክብር አርሰናል ደግሞ ሁለተኝነትን ለማስጠበቅ የሚደረግ ፍልሚያ ነው። የፕሪሚየር ሊጉ ሻምፒዮን መሆናቸውን ካረጋገጡ ክለቦች ጋር ሲጫወት አርሰናል እሁድ ለሶስተኛ ጊዜ ይሆናል ማለት ነው 2011-12 ከማንቸስተር ዩናይትድ ጋር ተጫውቶ በወቅቱ አንድ ለአንድ ተለያይተዋል። በቀጣይ እንግዲህ 2019-20 ውድድር ዓመት ሊቨርፑል ሻምፒዮን ሆኖ አርሰናል ገጥሞት ነበረ። በዛ ወቅት ደግሞ አርሰናል ሁለት ለአንድ በሆነ ውጤት አሸንፏል። በዚህ ረገድ አርሰናል ሻምፒዮን በሆነ ቡድን እንግዲህ እስካሁን አልተሸነፈም። ምናልባት ይሄን ሪካርዱን ያስቀጥላሉ የሚለው ደግሞ አንፊልድ ሮድ እሁድ 12 ሰዓት ይጠበቃል። ከዙር ጋር በተያያዘ በርከት ያሉ ከስፔን አካባቢ የሚወጡ መረጃዎች እንደሚያመለክቱ ከሆነ ሆዋን ጋርሻን ለዓመት ሲከታተል የነበረው አርሰናል ለማስፈረም እጅጉን የቀረበው ክለብ ብሎታል። በተለይ ሞንዶ ዲፖርቲቮ በወጣው መረጃ መሰረት ሌሎች በርከት ያሉ ክለቦች ይህን ተጫዋች ለማስፈረም ፍላጎት ቢኖራቸውም አርሰናል ግን ከሌሎች ክለቦች በተሻለ እንቅስቃሴ እያደረገ ነው። ምናልባት በሪያል ሶሴዳድና በአርሰናል መካከል የሚደረገው ድርድር ወሳኝነት ይኖረዋል ብሏል ሞንዶ ዲፖርቲቮ። የሰሜን ለንደኑ ክለብ አርሰናል የዊሊያም ሳሊባን ኮንትራት ለማራዘም አዲስ ንግግር በዛሬ ዕለት ጀምረዋል። አርሰናል እስካሁን ለተጫዋቹ አዲስ ኮንትራት እንዳላቀረበ ሲገለጽ፣ በቀጣይ ክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ሂደቱን ይመሩታል ተብሏል። ፈረንሳዊ ተከላካይ ዊሊያም ሳሊባ በአርሰናል ቤት ደስተኛ ቢሆንም ጥሩ ኮንትራት እንዲቀርብለት ይፈልጋል እያሉ ነው የቅርብ ምንጮቹ። ዊሊያም ሳሊባ አርሰናል የሚለቅ ከሆነ መዳረሻው ሊሆን የሚችለውም ሪያል ማድሪድ መሆኑን ያረጋገጠው ዘገባው ለሪያል ማድሪድ ካልሆነ ግን አርሰናልን ለየትኛውም ክለብ ብሎ የመልቀቅ ምንም አይነት ፍላጎት እንደሌለው ነው ነው በዛው አትሌቲክ ያረጋገጠው። ሩበን አሞሪም በዚህ ሲዝን ስፖርቲንግ ሊዝበንን እስከ አምስተኛው ዙር በሻምፒዮንስ ሊግ መርቶ ከአምስተኛው ዙር በኋላ ደግሞ ማንቸስተር ዩናይትድን በአውሮፓ ሊግ እስከ ፍጻሜ ሲያደርስ አንድም ሽንፈት በሁለቱም መድረክ አላስተናገደም። ማይሰር ዩናይትድ እንደ ቡድን ባለፉት አምስት የውድድር ዓመታቶች ውስጥ ለአምስተኛ ጊዜ እንደዚሁ ፍጻሜ የደረሰ ሲሆን ከፈረንጆች 2016 ዓመት በኋላ ደግሞ ብንቆጥር አስራ ሁለተኛ የፍጻሜ ጨዋታው ነው። ማይሰር ዩናይትድ እንደ ቡድን ጥሩ አይደለም፣ ብዙ የሚያስወቅሱ ነገሮች አሉት። ይህን ዓመት እንኳን ብንመለከት በፕሪሚየር ሊጉ አስራ አምስተኛ ደረጃ ነው የሚገኘው። ይህ በትልቁ የሚያስወቅሰው ነገር ነው። በተቃራኒው ደግሞ ቢያንስ ቢያንስ በሁለትና ሶስት ዓመታት ውስጥ ዋንጫን የሚያነሳ ቡድን ነው። በአለፈው የውድድር ዓመት እና ኤፍ ኤ ካፕን የመሰለ ዋንጫ አሳክቶ ዘንድሮ ኤሮፕ ሊግን ትኬት ቆረጠበት በዛ በኤፍ ኤ ካፕ ዋንጫ በቆረጠው ኤሮፕ ሊግ ደግሞ ዘንድሮ የአውሮፓ ሻምፒየንስ ሊግ ትኬትን ሊቆርጥ ነው። ከ2016 በኋላም 12ተኛ የፍጻሜ ጨዋታውን ያደርጋል። ማይሰር ዩናይትድ የባርሳውን አካዳሚ ተጫዋች ጁዋን ሄርናንዴስ ቶሬስን በቅርበት እየተከታተሉ ሲሆን አምስት ሚሊዮን ፓውንድ የመልቀቂያ አንቀጹን ለመክፈልም ዩናይትዶች እያሰቡ ነው ተብሏል። በላማሲያ ከሚያድጉ ታዳጊዎች ውስጥ እጅግ በጣም አስደናቂ ጊዜን እያሳለፈ የሚገኘው ጆዋን ሄርናንዴስ ቶሬስ የበርካታ ክለቦችን ቀልብ ስቧል። ከዩናይትድ በተጨማሪ የምዕራብ ለንደኑን ክለብ ቼልሲም የተጫዋቹ ዋነኛ ፈላጊ ነው እየተባለ ነው። ዩናይትዶች ግን ተጫዋቹ ላይ ያላቸው ቀረቤታ ከየትኛውም ክለብ ከፍ ያለ ሲል ስካይ ስፖርት በፊት ገጹ ላይ ይዞት ወጥቷል። በስካይ ስፖርት በኩል ሌላ ከደቂቃዎች በፊት የወጣው አንድ ዘገባ የሚያመለክተው በዝውውር መስኮቱ ማንቸስተር ዩናይትድ አንድ አጥቂ ማስፈረሙ አይቀርም ብሏል። እንደ ብሪቲሹ ሚዲያ ስካይ ስፖርት ዘገባ ከሆነ በክረምት የዝውር መስኮት የብሬንትፎርድ ብሪያን መቤው አሊያም የበርንማውዝ አንቶኒ ሲሞን በማንቸስተር ዩናይትድ በኩል አንዳቸውን የማስፈረም ትልቅ እንቅስቃሴ ይደረጋል ተብሎ እንደሚጠበቅ ሲናገር በማይሰሩ ዩናይትድ በኩል በቀጣይ ክረምት የቁጥር አጥቂ የሚያመጡት ራስ መሳይሉን አሊያም ጆሽ ኳዜር ጊዚ ክለቡን የሚለቁ አንዳቸው ማለት ነው የሚለቁ ከሆነ ብቻ ነው። የክንፍ አጥቂ ግን ለማምጣት ብሪያን መቤሞ አሊያም ደግሞ አንቶኒ ሲሞን በዋነኝነት ተይዘዋል። ቶም ሂተን እና ማንቸስተር ዩናይትድ መካከል ዛሬ ይፋ ድርድር ሲደረግ ነበረ። የ12 ወራት ኮንትራት በማንቸስተር ዩናይትድ የቀረቡለት ግብ ጠባቂው በዚህ ዓመት መጨረሻ ጓንት ለመስቀል እቅድ ነበረው። ድርድሩ እንደቀጠለ ነው። ፋብሪዞ ሮማኖም እንዳረጋገጠው ከሆነ በማንቸስተር ዩናይትድ የቀረበለት የ12 ወራት ኮንትራት ይፈረማል ተብሎ ይጠበቃል። ቶም ሂተን እንግዲህ በ ሌሎች ክለቦች እየተፈለገ አይደለም። ዋና ዓላማው ጓንት መስቀል መሆኑን ተከትሎ በዩናይትድ ኮንትራቱንም እንደዚሁ ይፈርማል የሚለው መረጃዎች በስፋት እየወጡ ነው። ማንችስተር ዩናይትድ በዚህ ሳምንት አትሌቲኮ ቢል በሆን ኦልትራፎርድ ላይ አራት ለአንድ በሳነማሜስ ሶስት ለባዶ በድምር ውጤት ሰባት ለአንድ አሸንፎ ለፍጻሜ ወደ ሳነማሜስ እንደተመለሰ ተረጋግጧል። አትሌቲኮ ቢልቦ በዚህ ስን በላሊጋ በጣም ምርጥ ተከላካይ የነበረው ቡድን ነው። ካስታወሳችሁ ሩቨን አሞሪም ይህንን በጋዜጣዊ መግለጫ ከጨዋታው በፊት አረጋግጠው ነበረ። በላሊጋው 0.76 ግብ ነው በጨዋታ የሚያስተናግደው። ይህ በጣም ዝቅተኛ ነው። አንድ ግብ በዘጠና ደቂቃ ለማስ የማያስተናግድ አይነት ቡድን እንደማለት ነው። ማይሰር ዩናይትድ በደርሶ መልስ ብቻ 7 ግብ አስቆጥሮበታል። አሁነ በርካቶች ዩናይትድ እውነትም ሁለት ቡድን እያሉት ነው፣ አንድም በፕሪምየር ሊግ፣ አንድም በኤሮፕ ሊግ። ፕሪምየር ሊጉ ለዩናይትድ ካበቃ ሰንበትበት ብሏል። ኤሮፕ ሊጉ ግን ትልቅ በረከት ይዞ እየጠበቀው ነው። ከፊቱ ሌላኛው እጅግ በጣም አስከፊውን ሲዝን ያሳለፈው ቶትናም አለ። ሁለቱም ሲዝናቸውን ለማሳመር የሚያደርጉት ፍልሚያ ከጥቂት ቀናት በኋላ ከሁለት ሳምንት በኋላ ስፔን ሳን ማሜስ ጨዋታው ይደረጋል። ለነበረን ቆይታ ከልብ አመስግነን ያሁኑን እዚህ ጋር እናብቃ። በቀጣይ እስክንገናኝ ሰናይ ጊዜ